በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስ ድንግል ማርያም የአስራት ያድራ ልጆች የእግዚአብሔር ሰላምና ፍቅር በያላችሁበት ሁሉ ከእናንተ ጋር ይሁን። እንደ እግዚአብሔር መልካም ፍቃድ ከሰሞነ ሕማማት መካከል እነሆ ዛሬ ሐሙስ ላይ ወይም ጸሎተ ሐሙስ ብላ ቅድስት ቤተ ክርስቲያናችን የምትዘክረው የምታስበው እለት ላይ እንገኛለን። እነሆ ሰኞ፣ ማክሰኞና እረቡን እንደ እግዚአብሔር መልካም ፍቃድ ከብዙ በጥቂቱ ኦርቶዶክሳዊ ይዘት ያለው ትምህርትና አስተምሮን ያየን የዳሰስን መሆኑ የሚታወቅ ነው። ዛሬም እንደ እግዚአብሔር መልካም ፍቃድ ጸሎተ ሐሙስ በቅድስት ቤተ ክርስቲያናችን ያለውን ስርዓትና ትምህርት ምን እንደሆነ ከብዙ በጥቂቱ ይዘንላችሁ ቀርበናል። እነሆ እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እንደ ቀድሞ ሁሉ በእግዚአብሔር ስም ጋበዝናችሁ መልካም ቆይታም እለተ ሐሙስ ወይም ጸሎተ ሐሙስ በእለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ጌታችን ኢየሱስ ክርስቶስ ለአርያነት ይጸልይ ስለነበረ ይቺም እለት ጸሎተ ሐሙስ ተብላ በቤተ ክርስቲያናችን ትጠራለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውና ሲገስጻቸው ቆይቷቸዋል። ዐይኖቹን ወደ ሰማይም አቅንቶ እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል፣ አስተምሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ድረስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበትም ቀስቅሶ አንድ ሰዓት ያክል እንኳን ከኔ ጋር መትጋት መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ነግሯቸዋል። ከዚህም በኋላ ጌታችን ኢየሱስ ክርስቶስ እርሱ ከባሕሪ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገባ ተብሎ እንደ ተጻፈ ከደቀ መዛሙርቱም ጋር ለጸሎት ወደ አትክልቱ ስፍራ ሄደም። የአስቆሪቱ ይሁዳም ይህንቺን ስፍራ ቀድሞ ጌታ ይወዳት እንደነበረ ያውቅ ነበረና የካህናት አለቆችና ጸሐፍት ፈሪሳውያንን እንዲሁም ሌሎች ፋና፣ ጋሻና ጦርን የያዙ ጭፍሮችን አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ተነሱ፣ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧልና አላቸው። ከዚያም ወደ እነርሱ ቀርቦ ማንን ትፈልጋላችሁ? አላቸው እነርሱም ንሕነሰ ንሐስስ ኢየሱስሃ ናዝራዊ፣ ናዝራዊውን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳበው መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት ነበረ። ምክንያቱም የጌታ መልክና የወንጌላዊ ቅዱስ ዮሐንስ መልክ ይመሳሰልባቸው ነበረና ነው። ለይቶም ሊያሳያቸው ይህንን አድርጓል። ያን ጊዜም ጌታችን በሲምኑ ታገብኦ ለወልድ እጓለ እመሕያው የሰው ልጅን በመሳም አሳልፈ ትሰጠዋለህን ብሎታል። ከዚህም በኋላ ከእርሱ ጋር የመጡት አይሁዶችና ጭፍሮቻቸው ጌታ ኢየሱስ ክርስቶስን በስድስተኛው ሰዓት ሌሊት ላይ ያዙት። ወደ ሽማግሌዎችና ወደ ሊቀ ካህናቱም ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበረ። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት በሦስተኛውም ቀን እሰራዋለሁ ብሏል ብለው ከሰሱት። ለዚህም ሁለት የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን? አለው። ጌታችን ኢየሱስ ክርስቶስ ግን ምንም አልመለሰለትም። ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችን መድኃኒታችን ኢየሱስ ክርስቶስም አንተ አልክ አለው። ያን ጊዜም ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህን ጊዜም የመከራው ጅማሬ ነበረ። የምስጢር ቀን ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተውም በዚች ዕለት ነውና ይቺ ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚች ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓት፣ ሌሊት ህብስቱን ባርኮ ለአስራ ሶስት ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራንም አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋንም አንስቶ አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ከርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ተብሎ እንደ ተጻፈ አስራ ሶስተኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ጥኢሞ አጣሞሙ ቀምሶ አቀመሳቸው እንዲል። አንድም አብነት ለመሆን እንደዚሁም ነገ በመልልተ መስቀል አስራ ሶስቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህንን አርያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበረና ነው። ይህንንም ስርዓት ለማስተማር ነው። ጌታችን ኢየሱስ ክርስቶስ ለሱም ለራሱም የተቀበለው ከመድኃኒታችን ኢየሱስ ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗም ይቺ ዕለት የምስጢር ቀን ተብላ ትጠራለች። በዚች ዕለት የቅዳሴ አገልግሎትም የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉንም አገልግሎት የሚተካው ጸናጽል ሲሆን፣ ይህም አይሁድ ጌታችን ሊይዙት በመጡ ጊዜ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ ለመምጣታቸው ለማሰብ ነው። በቅዳሴውም ጸሎተ ተአምኆ ስርዓተ ኑዛዜ የማይደረግ ሲሆን ስርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ልጆች ለምዕመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳዊ ተዋሕዶ ቅድስት ቤተ ክርስቲያን ምእመናን እና አማኞች ራሳቸውን ለንሳ በማዘጋጀት ራሳቸውን ለንሳ በማዘጋጀት ክቡር ስጋውና ክቡር ደሙን ይቀበሉበታል። የአዲስ ኪዳን ሐሙስ ይቺ ዕለት መድኃኒት ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት በእንስሳት ደም ይቀርብ የነበረው መስዋዕተ ኦሪትም አብቅቶ አማናዊው የአዲስ ኪዳን መስዋዕት ለድህነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ የሚፈሰው በደሜ የሚሆን የአዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው የሕጽበተ እግር ቀን በዚች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃን ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ስሞን ጴጥሮስም መጣ። እርሱም ጌታ ሆይ፣ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብኩ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞም እንጂ እግሬን ብቻ አይደለም፣ አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ አለው። ሁለንተናው ግን ንጹሕ ነው አለው። እናንተም ንጹሐን ናችሁ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና ስለዚህም ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛም ተቀመጠ። እንዲህም አላቸው ያደረግኩትን አስተዋላችሁን? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለውና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈም እንግዲህ ከዚህ በላይ ከተጠቀሰው ከወንጌላዊው ቃል እንደምንረዳው ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተ ደቀ መዝሙር ስሆን በአንተ በመምሬ ልታጠብ ዘንድ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ እኔ እግርህን ካላጠብኩ ከእኔ ጋር እድል እድል ፈንታ የለህም። ከዚህ በኋላ ሌሎችንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታ ይህንን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አይደለም፣ ፍቅርን ሲያስተምረው ለንስሐም ጊዜን ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሩን እንኳን በጎ ማድረግን እንደሚገባ ሲያስተምረን ነው። ጌታችን ኢየሱስ ክርስቶስ ተጠምቆ ተጠመቁ ጾሞም ጹሙ እንዳለን ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን፣ እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርያነትና ምሳሌነትን ሲያሳየን መምህረ ትህትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምእመናንን እግር ዝቅ ብለው የሚያጥቡት የጌታን የትህትና ስራ ለማሰብ ነው። በዚህም መሰረት ይህንን ስርዓቱን አብነት በማድረግ በዚች ቀን ዘጠኝ ሰዓት ሲሆን የእጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆኑ ውሃን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የእጽበተ እግር ስርዓቱ ከካህናት እስከ አናጎንስጢስ እንዲሁም ከወንዶች እስከ ሴቶች ላሉት ምእመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቀምበታለን። ምስጢሩም ወይራ ጽኑ ነው፤ ይህም ክርስቶስ ጽኑ መከራን ለመቀበሉ የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህችም ዕለት ጌታችን ደቀ መዛሙርቱን እግር በማጠብ የፈጸመውን የሕጽበተ እግር ስርዓትም ለካህናትና ለምእመናን የትህትናን ስራን ለማስረዳት መሆኑን አንትሙሰ ከመዝ ግበሩ ለቢጽክሙ እናንተም ለባልንጀራ ለባልንጀሮቻችሁ እንዲያድርጉ በማለት ተናግሯል። የቤተ ክርስቲያን ሊቃውንት በቀኝና በግራ በመቆም ሐዋርያት ይሁ ከበበ እግረ አርዳ ይሁ አጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላም ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ስጋውንና ክቡር ደሙን ይቀበላሉ። ውድ የእግዚአብሔር ቤተሰቦች፣ እነሆ በዛሬዋ በጸሎተ ሐሙስ ዕለት እግዚአብሔር አምላክ ፈቅዶልን ለቅዱስ ስጋውና ለክቡር ደሙ አብቅቶን በክብር የክርስቶስ ሙሽራ እንሆን ዘንድ የእርሱ መልካም ፈቃድ ይሁንልን። ብሩህ ቀን መልካም ጸሎተ ሐሙስ